መሀል ከተማ ላይ ያለ ሳይታችን ነው። ባለ አንድ እና ባለ ሶስት መኝታ አፓርትመንቶች ነው ያሉት። በጣም ለቀቅ ያሉ ሊግዥሪ የሆነ የመኖሪያ ስታይልን እንድንኖርበት የሚያስችል ሳይት ነው። በካሬ በ80 ሺህ ብር ነው እየሸጥ ያለ ነው። በጣም ንጹህ አየር የሚገኝበት ሰፈር ነው እና በዛ ምክንያት ነው አኮያ ዞን ብለን ያለ ነው። ዋጋው በጣም በጣም አፎርደብል የሆነ ፕራይስ ነው። ያከፋፈሉ ሁኔታ ውስጥ እንዴት ነው፣ በዶላር ነው ወይስ በኢትዮጵያ ብር? ዛሬ በተለያዩ የአዲስ አበባ ክፍሎች እጅግ ቅንጡ የሆኑ አፓርትመንቶችን እየገነባ ነው ወደ ተባለው ድርጅት መጥተናል። እስኪ ውስጥ ደግሞ ገብተን ያሉት ሳይቶች የት ናቸው፣ እንዲሁም ደግሞ የአከፋፈል ሁኔታው ምን ይመስላል የሚለውን ውስጥ ገብተን አንድ ላይ እናያለን። እኔ ቤዜት ነኝ፣ ቻናላችን ሪቪው ነው። አብራችን ቆዩ። ሰላም፣ እንዴት ነው አለ። ሰላም፣ እንዴት ነሽ አለ። እግዚአብሔር ይመስገን። እስኪ ለተመልካች ራስን አስታውቅልን። እሺ እኔ ቃላው እባላለሁ የአኮያ ፕሮፐርቲስ የሽያጭ አማካሪ ነኝ። እንግዲህ አኮያ በጣም ቅንጡ የሆኑ አፓርትመንቶችን እየገነባ ለሽያጭ እያቀረበ ነው። እስኪ አኮያ ማን ነው የሚለው ንገረ እሺ አኮያ ግሩፕ ይባላል። አኮያ ግሩፕ በውስጡ አምስት ድርጅቶች አሉት። ከነዚ ውስጥ የመጀመሪያው አኮያ ሞተርስ ይባላል። አኮያ ሞተርስ እንግዲህ ከ10 ዓመት በላይ የተቋቋመ ድርጅት ነው። የመኪናዎችን ወደ ሀገር ውስጥ በማስገባትና በመነገድ የሚታወቅ ረጅም ጊዜ ልምድ ያለው ድርጅት ነው። ከዛ በኋላ አኮያ ኤክስፖርት አለን። አኮያ ኤክስፖርት ደግሞ የቡናና የቅባት እህሎችን ወደ ዩኤኢ እና ወደ ውጭ ሀገር በመላክ የሚታወቅ ድርጅት ነው። ሌላው ደግሞ አኮያ ቱሬንድ ትራቭል የሚባል ድርጅት አለን። ያ ደግሞ ወደ ተለያዩ ከሀገር ውስጥም ከሀገር ውጭም የቱሬንድ የትራቭል ሰርቪስ ለሰዎች የሚሰጥ ድርጅት ነው። ሌላው ደግሞ ኢኒያዝ ኮንስትራክሽን የሚባል የራሳችን የኮንስትራክሽን ድርጅት አለን። አምስተኛው ደግሞ አኮያ ፕሮፐርቲስ አለ ማለት ነው። አኮያ ፕሮፐርቲስ እንግዲህ ከሁለት ዓመት ተኩል አካባቢ ሪል እስቴት ላይ ገብቶ ደግሞ እየሰራ ይገኛል ማለት ነው። በጣም ጥሩ እንግዲህ ከተማችን በጣም ውብ ሆናለች። ይህንንም ምክንያት በማድረግ የሴት አካባቢዎች ላይ ሙሉ ያለቁ ቤቶች አስረክቧቸዋል። በጣም ጥሩ አኮያ እንግዲህ ፎከስ ያደረግነው አሁን የከተማችን ዋና ዋና የሚባሉ ሎኬሽኖች ላይ በጣም ጥሩ የሆኑ ግንባታዎችን እያካሄደ እንገኛለን። ከእነዚህ መካከል ፒያሳ ሞናርክ ሆቴል አጠገብ ላይ ኦልሞስት ወደ ማጠናቀቅ ደርሰን ለደንበኞች ልናስረክብ የደረስነው አኮያ ቱኝዝ የተባለ ሳይት አለን። ለወዳጅነት ፓርክ በጣም ቅርብ የሆነ ማለት ነው እሱ ላይ ሽያጭም ግንባታም ደግሞ ወደ መጨረሱ እየሄድ እንገኛለን። ከዚህ በኋላ ግን እናንተም የመጣችሁበት ምክንያት በጣም ኤክሳይቲንግ የሆኑ ፕሮጀክቶችን ቅድም እንደነገርኩሽ ዋና ዋና የሚባል ሎኬሽን ላይ ይዘን መተናል ማለት ነው። ስለዚህ ለነዋሪዎች ምቹ የሆኑ ቦታዎች ላይ አኮያለ ማለት ነው። በጣም ትክክል። አሁን ለምሳሌ ሳይቶቻችንን ስነግርሽ ፒያሳ ሞናርክ ሆቴል አጠገብ አለ፣ ሰሜን ማዘጋጃ ሳሬም ሆቴል አጠገብ አለ፣ ሳርቤት ካናዳ ኤምባሲ አጠገብ አለ እና ኦልሞስ ሴንተር ሴንተር የሚባሉ ሎኬሽኖች ላይ ነው እየሰራ ነው። በጣም ጥሩ። አሁን ላይ ሁለት ዋና ዋና ሳይቶችን እየሸጥን እንገኛለን። የመጀመሪያው ፒያሳ ሞናርክ ሆቴል አጠገብ አኮያ ኖቪሊቲ የሚባል ሳይታችን ነው። በጣም በዋጋ በጣም ተመጣጣኝ ፌር የሆነ ፕራይስ በውስጡም ደግሞ በጣም ገዢዎች የሚመቹ ባለአንድና ባለሶስት መኝታ አፓርትመንቶች ያሉበት ሳይት ነው። ባለአንድ መኝታ እሱ ላይ 91 ካሬ ነው። ባለሶስት መኝታ ደግሞ 146 ካሬ። በጣም ተመጣጣኝ በሚግባል ዋጋ በካሬ በ100 ሺህ ብር እየሸጥ እንገኛለን። አሁን ደግሞ የፋሲካ በዓል ስለሆነ ከዳግመ ተሳይ ባለው ለሚመጡ ሰዎች በጣም ቆንጆ የሚባል የባህል ቅናሽ አድርገን እየሸጥን ነው ያለ ነው ማለት ነው። በጣም ጥሩ ዲስካውንት ላይ አንድ ሰው አኮያ ፕሮፐርትስ መጥቶ ቤት መግዛት ቢፈልግ ከስንት ካሬ ጀምሮ አማራጮች አሉ? የካሬ አማራጭ በጣም ብዙ አለ። እንደነገርኩሽ አሁን ላይ እየሸጥን ያለ ነው ሳይት፣ ለምሳሌ የሰሜን ማዘጋጃውን ብንወስድ ከባለ አንድ መኝታ ጀምሮ እስከ ባለ ሶስት መኝታዎች አፓርትመንቶች አሉ። ባለ አንድ መኝታው 81 ካሬ ባለ ሁለት መኝታ 110 ካሬ አለን፣ 116 ካሬ አማራጭም አለን። ባለ ሶስት መኝታ ደግሞ 130 ካሬ አለን ማለት ነው። ሌላው ደግሞ ፒያሳ ሞናርኮቴል አጠገብ የሚገኘው ሳይታችን ላይ ባለ አንድ መኝታ 96 ካሬ አማራጭ አለን። ባለ ሶስት መኝታ ደግሞ 143 ካሬ አማራጭ አለን ማለት ነው። ይህን ይመስላል። ስለዚህ ሰፋፊ ናቸው ማለት ነው። ይሄ የሞናርክ ያልኩሽ በጣም ሰፋፊ ናቸው። ዝም ብለን አይደለም ሰፋፊ ያደረግናቸው። ያው ስንሸጥ ስፔስ ነው የምንሸጠው አይደለም። ስለዚህ አንድ ሰው ሲኖር ሰፋ ያለ ስፔስ መኖር አለበት ብለን አምናለን እዚህ አኮያ ላይ ማለት ነው። ስለዚህ በቀላሉ መግባት መውጣት የሚችልበት አየር የሚናፈስበት ቤት ካልሆነ አብዛኛውን ጊዜ ትናንሽ ካሬ ሆን እና ጭንቅንቅ ይላልና ያ ደግሞ የመኖሪያን ያኗኗርን ስታይል በጣም አፌክት ያደርጋል። ስለዚህ በአጋጣሚ ሆኖ ሳይሆን አስበንበት ነው እንደዚህ ሰፋ ሰፋ ያሉ ካሬዎችን ያደረ። እሺ እነዚህ ቤቶች በካሬ ምን ያላቸው? በካሬ እንግዲህ የሰሜን ማዘጋጃ ሳሪ ሞቴል ጋር ያልኩሽ ሳይት ላይ እየሸጥ ነው ያለነው በካሬ 80 ሺህ ብር ነው። ቅድመ ክፍያ 10 ፐርሰንት ነው። ይሄ እንግዲህ ለፋሲካ በዓል ቅናሽ አድርገን ነው 80 ሺህ ብር ነው ያደረግ ነው። ከፋሲካ በዓል በኋላ የተወሰነ ጭማሪ ሊኖር ይችላል። በዚህ አጋጣሚ ተመልካቾች አይተው መግዛት ካሰቡ ቀደም ብሎ ቢመጡ ሪኮመንድ እናደርጋለን። የፒያሳ ሞናርክ ሆቴል አጠገብ ያልኩሽ ደግሞ ካሪ በ100 ሺህ ብር ነው እየሸጥን ያለ ነው። ግን ይሄኛውም ላይ ቅናሽ አድርገን ዲስካውንት በጣም ቆንጆ የሆነ ዲስካውንት አለው። ስለዚህ ያው መጣው መጠቀም ይችላሉ ማለት ነው። አከፋፈልስ ምን ይመስላል? አከፋፈል እንግዲህ ቅድመ ክፍያ ከከፈሉ በኋላ ደንበኞቻችን በሁለት አይነት መንገድ መክፈል ይችላሉ። የመጀመሪያው ታይም ቤዝድ ነው። ያ ማለት በየሶስት ወሩ ክፍያ መፈጸም ይችላሉ። በዛ ሶስት ወር ጊዜ ውስጥ ግን ተጨማሪ ጊዜ ከፈለጉ ውልም ላይ የምናካትተው ነገር ነው። ተጨማሪ ሁለት ወር ጠይቀው በየአምስት ወሩ መክፈል ይችላሉ ማለት ነው። በፕሮግረስ እናደረገው ደግሞ የግንባታውን ሂደት እያዩ ድርጅቱ በሚያስቀምጥላቸው የግንባታ ሂደት መሰረት ልክ ዛ ለምሳሌ ሶስተኛ ፎቅ ላይ ሲደርስ ሁለተኛ ክፍያ ከተባለ ሶስተኛ ፎቅ ላይ ሲደርስ ሁለተኛ ክፍያ እያለ በዛ መንገድ መክፈል ይችላሉ ማለት ነው። የማስረከቢያ ጊዜ ውስጥ ምን ይመስላል? የማስረከቢያ ጊዜያችን እንደየሳይቱ ይለያያል። የፒያሳ ሞናርክ ሆቴል አጠገብ ያለው ሳይታችን በሁለት ዓመት ተኩል የምናስረክበው ነው። ከሱ ቀጥሎ ደግሞ ያለው የሳሬም ሆቴል ሰሜን ማዘጋጃ ጋር ያለው ሳይታችን በሁለት ዓመት የምናስረክበው ነው ማለት ነው። አንድ ሰው የቤት ዲዛይን መቀየር ቢፈልግስ እንዴት ነው? እዚህ ጋር ቅድም ነግሬሽ የምታስታውሽ ከሆነ አኮያ የራሱ የሆነ የኮንስትራክሽን ድርጅት አለው ያ መኖሩ በጣም ብዙ ነገር አስቀርቶልናል። የመጀመሪያው የግንባታ መዘግየት ነው። ምክንያቱም ለኮንትራክተሮች ተሰጥቶ ሲሰራና በራስ ድርጅት ሲሰራ በጣም ሰፊ የሆነ ልዩነት አለው። ስለዚህ እኛ ያንን ነገር ማድረግ በመቻላችን በጣም ትልቅ የጊዜ የገንዘብና የኳሊቲ እንትኖች ችግሮችን እቃው ከራሳችን ነው የሚመጣው። ያው አንዳንድ ጊዜ ኮንትራክተሮች ይወስዱና ለሌላ ፕሮጀክት ገንዘቡን ሊያውሉ ይችላሉ። እኛ ግን ቀጥታ ገንዘቡን የምናውለው የራሳችን ፕሮጀክት ላይ ነው ማለት ነው ስለዚህ ያ በጣም ፍጥነት ኳሊቲ እና ጥራትን አንድ ላይ አርገን እንድንሰራ ያግዘናል ማለት ነው በጣም ጥሩ እንግዲህ አኮያ ፕሮፐርቲስ በመኖሪያ ቤቶች ላይ ምን ምን ያካትታል እንግዲህ እኛ አሚኒቲ ና ፋሲሊቲዎች ላይ በጣም ተጨንቀን ነው የምንሰራው ሁለቱም የነገርኩሽ ሳይት ላይ በውስጣቸው ፓርኪንግ ለእያንዳንዱ ቤት ፓርኪንግ እንሰጣለን ከዛ በተጨማሪ የከርሰ ምድር ውሃ ባካፕ ጀነሬተር ለየህንፃው በቂ የሆነ ሊፍቶች ጋርቤጅ ሹት የመዋኛ ገንዳ፣ ጂምናዚየም፣ ስፓ እነዚህን ሁሉ አንድ ላይ አድርገን ሁሉንም አካተን ነው የምንሰጠው። ያከፋፈል ሁኔታ ውስጥ እንዴት ነው? በዶላር ነው ወይስ በኢትዮጵያ ብር? እንግዲህ አኮያን ከሌሎች ሪል እስቴቶች የሚለየው ደንበኞች እዚህ መጥተው ቤት ለመግዛት ካሰቡ ሙሉ ለሙሉ በኢትዮጵያ ብር ነው የሚገበያዩት። ያከፋፈል ሁኔታው እንግዲህ ሁለት አይነት ያከፋፈል መንገድ ነው ያለው። የመጀመሪያው ታይም ቤዝድ ነው ያ ማለት ድርጅቱ ባስቀመጠለት ማይልስቶን ቀስ እያለ የሚከፍለው ሁለተኛው ደግሞ ፕሮግረስ እያየ የግንባታውን ሂደት እያየ መክፈል ይችላል ማለት ነው። እኛ እንግዲህ እንደ ድርጅት በጣም ፍሌክሰብል አከፋፈል ላይ ስለዚህ ደንበኛው በሚመቸው መንገድ ክፍያው መፈጸም ይችላል ማለት ነው። አሁን ደግሞ እስቲ ያስረክብናቸውንና የህንፃዎቹን ዲዛይን ላሳይሽ ይሄ እንግዲህ ፒያሳ ሞናር ኮቴል አጠገብ የሚገኘው ሳይታችን ነው። ግንባታው ወደ መጠናቀቅ ያለው ሽያጭም ሙሉ ለሙሉ ጨርሰን ያለ ነው ማለት ነው። ፒያሳ ሞናር ኮቴል አጠገብ ነው። ግን ደግሞ ልክ ከዚሁ ሳይታችን አጠገብ ቅድም የነገርኩሽ ኖቬልቲ ሳይታችን እሱን ምዛጋ ሳይሻለው የሱ ፕሮጀክት የሚገኝበት ነው። የመጀመሪያ ሳይታችን ነው እንደ ሪል እስቴት እና በጣም ቆንጆ አድርገን የጨረስ ነው ነው። አሁን ደግሞ አዳዲስ የሚመጡት ፕሮጀክቶች እናያቸው። እሺ ደሞ እዚህ ጋር የምታዩው አኮያ ኖቪልቲ ይባላል። ቅድም ካሳየች ከጨረስ ነው ወደ መጨረስ ካለ ነው ሳይታችን አጠገብ ላይ የሚገኝ ሳይት ነው። ለወዳጅነት ፓርክ በጣም ቅርብ ነው። ለፒያሳ አድዋ 00 ፕሮጀክት በጣም በዎኪንግ ዲስታንስ ላይ የሚገኝ ነው። መሀል ከተማ ላይ ያለ ሳይታችን ነው። ባለአንድና ባለ ሶስት መኝታ አፓርትመንቶች ነው ያሉት። በጣም ለቀቅ ያሉ ሊግዠሪ የሆነ የመኖሪያ ስታይልን በደንብ እንድንኖርበት የሚያስችል ሳይት ነው። በውስጡ ሶስት ቤዝመንት ፓርኪንግ አለው። ጂ ፕላስ 19 ነው። በፍሎር ሁለት ቤት ብቻ ነው ያለው። በጣም ፕራይቬሲ ያለው ቤት ነው ማለት ነው። እንግዲህ ዲዛይኑም እንደምታዩ በጣም ነው የሚያምረው። አካባቢው ደግሞ በጣም ደስ የሚል ሰፈር ነው እና እንግዲህ ደንበኞች ይህንን ሳይት መጥተው እንዲጎበኙ በጣም ቢያዩት ሪኮመንድ እናደርጋለን ማለት ነው። በጣም የሚመርጡት አይነት ቤት ነው። በ10 ፐርሰንት ቅድመ ክፍያ ነው እየሸጥን ያለ ነው። እንደ ነገርኩች ደግሞ ለፋሲካ በዓል በጣም ቆንጆ የሚባል ቅናሾችን አድርገናል። የሚገነባበት ቴክኖሎጂ ከጥራት ከኳሊቲ ከታይም አንጻር በጣም ሁሉን ነገር ያሟላ ሳይታች ነው። ይሄኛው ደግሞ አኮያ ኦዞን ይባላል። ሎኬሽኑ ቅድም እንደነገርኩሽ የሚገኘው ፒያሳ ሰሜን ማዘጋጃ ሳሪ ሞቴል አጠገብ ላይ ነው የሚገኘው። ኦዞንም ያለበት ምክንያት አካባቢው በጣም ነፋሻማና በጣም ንጹህ አየር የሚገኝበት ሰፈር ነውና በዛ ምክንያት ነው አኮያ ኦዞን ብለን ያለ ነው። ዋጋው በጣም በጣም አፎርደብል የሆነ ፕራይስ ነው። ለሰላሳ ቤቶች ብቻ ያወጣ ነው ቅናሽ ነበረ እስከ ፋሲካ በዓል መጨረሻ ድረስ የሚቀር ማለት ነው በካሬ በ80 ሺህ ብር ነው እየሸጥን ያለ ነው እና ቅድም እንደነገርኩሽ በፖስቴንሽን የግንባታ ቴክኖሎጂ ነው እየሰራ ነው ያለ ነው ያ ምን ምን ይረዳናል የመጀመሪያው ታይም ነው በጣም በፍጥነት እንድናጠናቅቅ ያግዘናል የቀረው ይሄ ሳይት ሁለት ዓመት ነው በሁለት ዓመት ጊዜ ውስጥ የምናስረክበው ነው አሁን 30 ፐርሰንት ግንባታ ላይ ደርሷል አንድ እሱ ነው ሁለተኛ ደግሞ ኳሊቲ ነው ፖስት ቴንሽን በጣም ስትሬንግዝን የሚጨምር የተለያዩ የተፈጥሮ አደጋዎችን ሬዚስት ማድረግ የሚችል የግንባታ ቴክኖሎጂ ነው። ሌላው ደግሞ ቅድም እንደነገርኩሽ አንቺም እንደጠቀስሽው ዲዛይን ፍሌክሲቢሊቲ ይኖረዋል። ያ ማለት ከስተመሮች በፈለጉት መንገድ ቤታቸውን ዲዛይን ማድረግ ይችላሉ። ቤታቸውን የሚያጠቡ ኮለኖች ደግሞ ውስጥ አይኖሩም ማለት ነው። ኦልሞስት ወደ 50 ፐርሰንት በሚባል ደረጃ ቤት ውስጥ የሚኖሩ ኮለኖችን ይቀንሳል ማለት ነው። የፖስት ቴንሽን የግንባታ ቴክኖሎጂ እንግዲህ በዛ ተጠቅመን ይህንን ሳይት በጣም በፍጥነት እየሰራ እንገኛለን። ሽያጩም የዛን ያክል በጣም በፍጥነት እየሄደ ነው። እንግዲህ ተመልካቾቻችሁ ይህንን ሳይት የሚፈልጉ ከሆነ ፈጥኖ የሚመጡ እንላለን ማለት ነው። በአንድ ፍሎር ላይ ስንት ሰው ነው የሚኖሩት? እንደዚህ ሁለት ነው ወይስ? እንግዲህ አጠቃላይ ያረፈው ወደ አንድ ሺ አርባ ካሬ ላይ አካባቢ ነው። በፍሎር ያሉት ስምንት ቤቶች ናቸው። ሰፊ ስለሆነ ማለት ነው። ሁለት ባለ አንድ መኝታ አለ አራት ባለ ሁለት መኝታና ሁለት ባለ ሶስት መኝታ ቤቶች አሉ። ባለ አንድ መኝታው ቅድም እንደነገርኩሽ 81 ካሬ በ6 ሚሊዮን 400 ሺህ ብር ሙሉ ክፍያ፣ ቅድመ ክፍያ ደግሞ 10% ከፍለው 648 ሺህ ብር ማለት ነው መግዛት ይችላሉ። ባለ ሁለት መኝታ 110 ካሬ ነው። ሙሉ ክፍያ 8 ሚሊዮን 800 ሺህ ነው። 10% 880 ሺህ ብር ከፍለው መግዛት ይችላሉ። ባለ ሶስት መኝታ ደግሞ መተሰላሳ ካሬ ነው በ80 ሺ ብር ስናደርገው 1 ሚሊዮን ወደ 10 ሚሊዮን አካባቢ ይመጣል። ቅድመ ባለ ሶስቱ ማለት ነው ቅድመ ክፍያ 10% 1 ሚሊዮን ብር ከፍለው የቀረውን ደግሞ በጊዜ ሂደት እየከፈሉ የቤት ባለቤት መሆን ይችላሉ ማለት ነው። ከቤቶቹ ጥራት አንፃር ዋጋቸው በጣም ቆንጆ ነው። በጣም እሺ በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ እንዲሁም ቀረ የምትለው ነገር ካለ ለተመልካቾች ነገር። እሺ ምንድነው እንግዲህ አኮያ ፕሮፐርቲስ ወደዚህ ወደ ሪል እስቴት ሴክተር ሲገባ በጣም ትልቅ የሆነ ዲፍረንስ ለመፍጠር ነው የገባው። በዋጋም አፎርደብል የሆኑ ኳሊቲያቸውንም ደግሞ ሳይቀንሱ ቤቶችን ለተጠቃሚዎች ማድረስ ይፈልጋል። ያንን ደግሞ ለማድረግ በጣም በርትቶ እየሰራ ነው ያለው። አሁን ደግሞ በዓልም ምክንያት በማድረግ በጣም ትልቅ ቅናሽ አድርጎ ለተጠቃሚዎች እየሸጠ ይገኛል። ስለዚህ ተመልካቾች ይህን እነዚህን ቤቶች በጣም ቆንጆ ቆንጆ የሆኑ ቤቶች ጥሩ ጥሩ የሚባሉ ሎኬሽኖች ላይ ያሉ እነዚህን ቤቶች ማግኘት ከፈለጉ ታች ባለው ስልክ ቁጥር ፈጥነው ቢደውሉልን እኛን ማግኘት ይችላሉ ማለት ነው። ስለዚህ የእድሉ ተጠቃሚ ሆኑ ማለት ነው። የእድሉ ተጠቃሚ ሆኑ ማለት ነው። እሺ፣ በጣም አመሰግናለሁ። እንግዲህ ተመልካቾቻችን በዛሬው ቪዲዮ አኮያ ሪል እስቴት ተገኝተን በከተማችን ዋና ዋና የሆኑ ቦታዎች ላይ ለሽያጭ ያቀረቧቸውን ቤቶች አይተናል። በዋጋም በአከፋፈልም ደስተኛ እንደሆናቸው እርግጠኞች ነን። እንግዲህ ከስር በሚገኘው ስልክ እየደወላችሁ እነሱ ማግኘት ትችላላችሁ። እስካሁን የነበረን ቆይታ ይንን ይመስላል። ሌላ ቀን በሌላ ሪቪው እስከምንገናኝ ድረስ መልካም ቆይታ